ዲቦራ አስለቅስሻለሁ። እኔ ቲክቶክ ላይ የፖሰትኩትን እንኳን አንሺ ስት ስትለኝ ያነሳሁት ለቤታየ ብዬ ነው። ቤታዮ መታ አንሽላት ስትለኝ አንስቼልሻለሁ። ያንን ያደረኩት አንቺን ፈርቼ እንዳይመስልሽ። ነገር ግን ከዚህ በኋላ እንዲ ገብታችሁ ራሳችሁ ናችሁ፣ ነገር የፈለጋችሁ በዕለቱ። በሚካኤል ቀን ዛሬ አልናገራችሁም፣ ቀኑ ያልፋል። ሚካኤል ለእኔ ታላቅ ቀን ስለሆነ ሚካኤል ለእኔ ብዙ ያደረገልኝ መልአክ ስለሆነ ሚካኤል ለእኔ ሁለቱም አያቶቼ ቤተ ክርስቲያን ሰርተው ካሉት መላእክቶች ካለ ሰማቶች ካሉት ሁሉ መርጠው ለሚካኤል ቤተ ክርስቲያን አጋጣሚ ሆነው ሁለቱም አያቴ ቤተክርስቲያን ሰርተው በሚኖሩበት አካባቢ ለሕዝባቸው ያበረከቱበት ቀን ስለሆነ ነው። አገባሽም ፀዲ የምትባይ ልጅ የማይመለከትሽ ውስጥ አትግቢ። መመስከር ያለብሽ ማነሽ? ፀዲ ነው ምናምን ምትባይ ሴትዮ እየጻፍሽ ያለሽው ፀዲ እንዲያርጋለች ስትባይ አላረኩም ሮማን አድርጋለች እንኳን ብትባይ የኔ እንኳን ሞዴሬተር የሚያቆ ሮማን አትልም ብለው አይከራከሩም። ለመሰልሽ በዚህ ዘመን መከራከር ያለብሽ ለራስሽ። ለተጠየቀችው ለዚህ ሴት አታቃትም፣ አብረሻታ አታድሪም፣ ስለሷ የምታቂ ነገር የለም። እዚህ ጋር የምታቂኝ ሮማን ይችኛዋን ሮማን ነው። ከዚህ በስተጀርባ ሮማን ክፉ ሴት ልሁን ጥሩ ሴት ልሁን ምን ልሁን የምታቂ አንድም ነገር የለም። ሚዲያ ላይ ያየሻትን ሮማን የተቀበልሻት። ከዚህ ወጥቼ ሮማን በህይወቴ በምኖርበት ሰዓት ምን አይነት ሮማን እንደሆንኩ የሚያውቁ እዚህ ለንደን ላይ ያሉ አብረው የኖሩ የተቀበልኳቸው ከ50 ከ60 በላይ የሚሆን አበሻ ቤቴ ተቀብዬ ስኖር በእለት ስኖር እነዛ ሰዎች ሮማን ማና ሲባሉ መመስከር ይችላሉ። ሌላው ኢትዮጵያ በገባሁበት ሰዓት አንድ ወር ከአስር ቀን ተቀምጫለሁ። ያልተለዩኝ ሀና አርቲስቷ፣ የአምስራ ቡጣ ምናልባትም በቃ ያገኙኝ አባቃሪያ ከሰው ጋር ማን እንደሆነ የምታውቁት ሎንግ ተርም አብራችሁት 24 አወር አትሊስት ሰው ከዚህ ሚዲያ ወጥቶ ምን አይነት ሰው ነው ብላችሁ ለሰው የምትመሰክሩት፣ ሚዲያ ላይ ባለ አይደለም። ሚዲያ ላይ ማስመሰል ይቻላል። ስትናገር ፊንገር ሸይታችኋታል። ልጄ ታማ፣ አንድ ልጇ አንድ ያለው አንድ እንትን ያለው በእንትን አይቀልድም፣ አንድ አይን ያለው በእሳት አይቀልድም እንደተባለው ልጇ ቅያሬ የሌላ ታማ ሆስፒታል ሆና ያለችውን ሰምታችኋታል። ከሰዓት በኋላ የት ሄደች እንዳይሉኝ ሚዲያ ላይ መጣው ብላ በገዛ እጇ ምን ያህል የቲክቶክ ስክስና የወሬ ሱስ እንዳለባት አሳይታለች ካሉ ኢማጂን እንኳን ልጄ ከማፀኔ ወጣይ ልጄ ታማ ቀርቶ አይደለም ኢምፖርታንት ነገር ካለኝ ቲክቶክ ለምን ጥንቅር ብሎ አይቀርም አይቀርም። ዛሬ የዓመቱ ሚካኤል ነው። ከእንቅልፌ ተነስቼ ኢምፖርታንት ለእኔ ሚካኤል የዓመቱ ሲሆን ለቱ ለእኔ ይለያል። ሶስት ሰዓት አጥፍቼ ከሚካኤል ከራሱ ጋር ሻማችሁን አብርታችሁ የምታደርጉት ነገር ለራሳችሁ ይኖራችኋል። ስለዚህ እንኳን ቲክቶክ አንድ ልጄ የሁለት ዓመት ህፃን ሊ ትልቅ አለ ትልቅ ብትሆን ራሳቸውን ይችላሉ። ህፃን የሁለት ዓመት ህፃን ሊታማብኝ ተውቃትና ተቅማት ይዟል። ቲክቶክ ለእኔ ኢምፖርታንት ሆኖ ከሰዓት ልገባ ስታ፣ አረ በስማ አይሙራቹ፣ እንዴት እንደሚሰራ እዚህ ቲክቶክ ላይ በጣም ነው ግራ አይገባኝ። የቲክቶክ ሱስ ካቅም በላይ ነው የሆነባችሁ ሳየው ማለት ነው። እኔ ቲክቶክ ላይፍ አይደለም፣ ክርስቶስ ምስክሬ ነው። ለአንድ ወር ዘግቼ ብጠፋ ቲክቶክ ትዝ አይለኝም። ምናልባት ቁጭ ስል የሆነ ነገር ሳረግ ምን እየተደረገ ነው ብዬ ላይ እችላለሁ፣ ባልገባ ግን ለምን ፎሬቨር አይቀርም